ሰላሚዬ እንግዲህ እርጉዝ በመሆኗ አቶ ደረጀ ቀርቦ እያናገራት ነበረ። ነውት ነገር ብሎ ሲጠይቃት አውጋሽዬ ትለዋለች ማለት ነው። እንዴት እንደዚህ ሊሆን ቻለ? ከትስ ነው ዲትስ ነው በማለት እንግዲህ ይጠይቃታል ማለት ነው። አውጋሽዬ ከተዋወቀን ቆይተናል፣ ብዙ ጊዜ ሆነናል። አንድ ቀን አጋጣሚ ቤቱ አድሬ ነበረ በማለት እንግዲህ ለአቶ ደረጀ ትናገራለች ማለት ነው። በቃ ምንም ችግር የለም ከልዩ ጋራ ቀለበት አድርጋችሁ አንድ ላይ እናደርጋቸዋለን። መቋቋማ ሰጥተናቸው አንድ ላይ እንድትሆኑ እናደርጋችለን። ነገር ግን እርጉዝ መሆንሽን ነግረሻል ወይ ብሎ ይጠይቃታል አቶ ደረጀ ማለት ነው። አይጋሼ አልነገርኩትም። እንዲያቅም አልፈልግም። ምክንያቱም እኔሱን አልፈልግም ልዩም ብቻ ነው የሚፈልገው በማለት መልስ ትሰጣለች ማለት ነው። እንዴ ሰላም፣ ምን ማለት ነው እንደዚህ ብሎ ነገር አለ እንዴ? በማለት በቁጣ ይመልስለታል ማለት ነው። አዎ ጋሼ፣ እኔ ምንም አልፈልግም ሌላ እዚህ መውለድ ነው የሚፈልገው በማለት ትናገራለች ማለት ነው። እንዴ ሰላም፣ እዚህ ነው መውለድ የምትፈልግ? ትለዋለች ማለት ነው። አዎ ጋሼ። እንዴ ምን ነው እስከዛሬ ሲያገለግላቸው አይደለ እንዴ ኖርኩት ትላለች ማለት ነው። አዎ እሱማ ልክንሽ እና ታዲያ ፍላጎትሽ ምንድን ነው ይላታል ማለት ነው። እኔ እዚህ ከናንተ ጋር እየኖርኩኝ፣ ብሬን የምታስቀምጡኝን ብሬን ለልጄ እንድታስቀምጡልኝ፣ ለልጄ የሆነ ነገር እንድታረጉልኝ፣ ልጄን እዚህ ወልጄ እዚህ ለመሳደግ ነው የሚፈልገው በማለት እንግዲህ ተናግራለች ማለት ነው ለአቶ ደረጀ። አቶ ደረጀ በጣም በመገረሙ ሄዶ ለባለቤታቸው ይናገራል ማለት ነው። ባለቤታቸው በዚህ ሰዓት በጣም ደንግጣለች ማለት ነው። ለምንድን ነው እንደዚህ ልትል የቻለችው? እንዴትስ፣ በምን ምክንያትስ ነው እንደዚህ ልታስብ የቻለችው? እንደዚህ እኮ አይደረግም። ልጁን ከአባቱ ጋር ነው መኖር ያለበት፣ የልጁን ፍቅር አግኝቶ ማደግ ያለበት ልጁ። እንዴት እንደዚህ ልትል ቻለች ይቺ ልጅ? በማለት እንግዲህ ባለቤታቸው ሌላ ታሪክ ውስጥ ገብታለች ማለት ነው። በጣም ተጨንቃለች ማለት ነው። እንግዲህ ወደ ሳሎን ስትሄድ ሰላም ቁጭ ብላ ነበረና እና ባለቤታቸው ወደ ሳሎን ስትመጣ እንደ ልትሄጂ ነው እንዴ ሰላምዬ? አዎ፣ ወደ ኩሽና ሊገባ ነው ትላለች ማለት ነው። አንድ ጊዜ ለናገሪሽ ትላታለች ማለት ነው። እሺ፣ ቤቴ ምን ችግር አለ እንዴ? ትላለች ማለት ነው። አረ፣ ምንም ችግር የለም ሰላም፣ ለናገሪሽ ፈልጌ ነው ትላለች ማለት ነው። እቺ ችግር የለም በማለት እንግዲህ ቁጭ ብላ ቆይ ለደረጀ ያልሹ ምንድን ነው ለምንድን ነው እንደዚህ ታስቢ ለምን እንደዚህ ያልሹ ልጅ እኮ አባት የአባት ፍቅር አቶ ማደግ የለበትም ሰላምዬ ትልቅ ትሰት ነው የሰራሹ እንደዚህ ማድረግ የለብሽም ለምንድን ነው እንደዚህ ያሰብሹ በማለት እንግዲህ መልስ ትሰጣለች ማለት ነው አይ እቲ ምንም ሀሳብ የሚቀይር የለኝም እንደዚህ ስለ መሆን ስላለበት ነው። እሱን አልፈልግም፣ ምክንያቱም ልጄን ብቻዬን ነው መሳደግ የሚፈልገው። በዛ የተነሳ አንግል ነው እንጂ ሌላ ምንም ነገር አስቤ አይደለም፣ በማለት እንግዲ መልስ ትሰጣታለች ማለት ነው። እንግዲ ባለቤታቸው ቤታቸው ምንም አልተዋጠላትም። ለምንድነው ልጅ እንደዚህ የምትወዛገቡ? እንደዚህ ልትሆን የምችለው? በማለት እንግዲ በጣም ትጨንቃለች ማለት ነው። ሰላም እንግዲህ አንድ ጊዜ የተናገረችውን ነገር ንቅንቅ አትልም ማለት ነው። እሱ ላይ ግግ ብላለች። ምንም ልትናገር አልቻለችም። አቶ ደረጀ እንግዲህ የእሷን ስሜት የእሷን ፍላጎት ከመቀበል ውጪ ሌላ ምን ማድረግ እንችላለን ሙሉዬ በማለት እንግዲህ ለባለቤታቸው ጋር ሲነጋገሩ ነበረ ማለት ነው። ወይዘሮ ሙሉዬ ግን እሷ ከልጇ ጋር እንደው ትንሽ ዝግጅት አድርገን ቀለበት አድርገን ሰርግ አድርገን አንድ ላይ እንዲኖሩ ነበረ። ነገር ግን እሷ ደግሞ አልፈለገችም። ምን ማለት ነው? ለምንድ ነው እንደዚህ ልትል የቻለችው? ምክንያቷስ ምንድ ነው? በማለት እንግዲህ የኑሮ ትልቅ ጥያቄ ፈጥሯል ማለት ነው። ባለቤታቸው እንግዲህ በጣም ነው የሚያዛዝኑት። በጣም ለሰው ይጨነቃል። ለሰው አዛኝ ናቸው። ነገር ግን ልጃቸውን የሚነካና ባለቤታቸው ከዳራቸው የሚመጣ ሰው ብቻ ነው እንደ ጠላት የሚመለከቱት እንጂ ወይዘሮ ሙሉዬ በጣም መልካምና ሩህሩ እናት ናቸው ማለት ነው። እንግዲህ በሰላም ይዤ የምደረገውን ሁሉ በሙሉ እኔን የማደርግልሽ ምንም ነገር እንዳታስቢ፣ እኔ ያለሁልሽ ኖረሻል፣ እኔ ስታገለግ ኖረሻል። አንድም ነገር እንዳታስቢ፣ የምትኖሪ ከኔ ጋር ነው፣ ወጭሽን የሚሸፍነው ነኝ። ምንም ነገር እንዳያሳስብሽ፣ ምታስቢ ነገር የለም። እኔ ግን የፈለኩት ከባለቤትሽ ከልጅ አባትሽ ጋር ሆነሽ ልጁም ፍቅር እያገኘ አንቺም ከሱ ጋር እንድትኖሩ ነበረ ፍላጎቴ። አቶ ደረጀ እንግዲህ በመጨረሻ ናታንን እየጠራ ናታን እጅ ላይ ተከታትላትና እንደው ትሪት አድርጋቸው ልጆቹ ጥሩ ቤተሰብ እንዳዛድጎ እንዳይሆኑ በማለት እንግዲህ ለናታን ይናገራሉ ማለት ነው። ችግር የለም አባዬ፣ ሁሉንም ሰላም ነው። ሁሉም ወደ ራሱ ይሆናል፣ በጊዜ ይስተካከላል። አትጨነቅ። ያቤ ደናናት አሁን ወደ ራሷ እየተመለሰች ነው፣ ትስተካከላለች፣ በማለት እንግዲህ ለአቶ ደረጀ ይናገራል ማለት ነው። ያቤ እንግዲህ እሷ ክፋት ኖሮባት ሳይሆን ናታንን የሚነካ ሰው ብቻ ነው እንደጠላት የምትመለከተው። ሰላም ሰላም፣ ውድ እና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እንዴ ናችሁ? ሰላም ተስፋ አደርጋለሁ። እንዴ ናችሁ? ሰላም። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። አዲስ ቪዲዮ ይዤ ስመጣ ዳጣ ዳጣ ክፍል 18 ነው ማለት ነው። እጅግ በጣም አስተማሪ የሆነ ልብ አንጠልጣይ የሆነ ድራማ ነው ማለት ነው። የውድ ቤተሰቦች እንኳን ወደ ቤት በሰላም መጣችሁ ቪዲዮ ላይክ አድርጉ እና ሰብስክራይብ በማድረግ አበረታቱን መልካም እና ለራስ ነው። ከኛ የሚጎለው ነገር የለምና ሰላማችሁ ይብዛል፣ በያላችሁበት ቦታ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። እንግዲህ ዛሬ በአዲስ ቪዲዮ ስመጣ ሰላም እዬ እንግዲህ ቁርጥ ብዙ ኢፋ ወቶላ አሁን። እሷ የልጇን አባት አትፈልግም። ልጇንም እነሱ ቤት ሆና ለመሳደግ ነው የምትፈልገው። አቶ ደረጀ ለምንድን ነው እንደዚህ ልትሉ ቻላችሁ? በማለት እንግዲህ ውስጣቸው ጥያቄ ፈጥሯዋል ማለት ነው። ወይዘሮ ሙሉዬ ከልጅሽ አባት ጋር ብትኖሪ ልጁ ደግሞ የአባቱ ፍቅር ቢኖር ጥሩ ነበረ። ነገር ግን ልጅ የአባት ፍቅር ሀተው ማደግ የለበትም፣ ልጅ ያለ አባት መኖር የለበትም በማለት ብዙ ነገር እያለቻት ነበረ ማለት ነው። እንግዲህ ሰላም ደግሞ ግግም ብላ ቀርታለች ማለት ነው። ምንም ማድረግ አይቻለም። እንግዲህ ሰው በፍላጎት ወይ ነው የሚያደርገው፣ ግዴታ ወይ የሚያፈጽመው ነገር የለም። እና ናታን እንግዲህ ያብ ጋራ አሁኔ ተብሎ ትሪት አድርግ ተብሎ ነው እንጂ ያብን ፈልጓት አይደለም። አቶ ደረጀ ትሪት አድርጓት ስላላት ነው ስላልሆነ እንጂ ለናታን እንጂ እሷ ፈልጎት አደለም። አብይ ደግሞ ናታን ፈልጎ አፈቅሮት ከሰዋ የሆነ መስሏታል ማለት ነው። ናታን ደሞ እንግዲህ አሁን ትልቅ ቦታ ያለው ለዳታ ነው ማለት ነው። ዳታን በጣም ነው የሚወዳት፣ እያብን አይፈልጋትም። እንግዲህ ዳታ ደግሞ እሷም ትወዳለች። ነገር ግን እያብ ጋራ ስለሆነ እሱ ከአንተ ጋራ ከሆነችን በኋላ እኮ እኔ ሰላምን አገኘሁት አትናገረኝም አሰድበኝም ምንም አትለኝም በማለት እንግዲህ መልስ ትሰጣለች። ችለናታል ማለት ነው። እና ከዛ ውጭ ሌላ ምንም ስሜት የለችም ይላታል። የምን ስሜት ይኖረኛል አንተ ደግሞ ገላገልግኝ እንጂ ከሷ ጭቅጭቅ እሷኮ ሰላምን የነጠቀችኝ ሰውናት ን ባንተ ይዛ የተነሳ በማለት ትናገራለች ማለት ነው። እና ለዛ ነው የኔ ክፍል ቀረሹ ይላታል ማለት ነው። እንጂ እየምጣደለ አንተ ደግሞ ትላለች ማለት ነው። ያብ እንግዲህ ዳታን ናታን ጋር ባየች ቁጥር ደሞኑም ተከተገው ማለት ነው። ዳጣ በጣም ምርጥና አስተዋይ ልጅ ናት። እንግዲህ ፀሐይዬ በጣም ደክሞሻል፣ እግርሽ ልጠብሽ በማለት እግራን እያጠበች ያትነበረ ማለት ነው። በጣም መልካምና አስተዋይ ልጅ ናት ዳጣ፣ ማለት በጣም ምርጥ ልጅ ናት። ሁሉንም ሰው በእኩልነት የምትመለከት በእኩልነት የምትወድ ልጅ ናት ማለት ነው። በጣም ነው ደስ የምትለው ማለት ነው። የኔ ውድ ቤተሰቦች በድጋሚ ወደ ቤቴ በሰላም መጣችሁ። ሼር ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ፀሐይ በጣም የምታዛዝን እናት ናት ማለት ነው። ፊቷ ሚና ሚና እናት የሆነች ናት ማለት ነው። ናታን እንግዲህ ከያብ ጋር ክፍሉ ጥቁጭ ብሎ ነበረ እና ዳታ ብቻው እናት መታከኛ ቃት የተጫወት ብሎ ለመጠራት ሲመጣ ብቻ የፀሐየን እግር እያጠበች ነበረ ማለት ነው። ናታን እንግዲህ በመገረም እየያያት ነበረ ማለት ነው። እንግዲህ በትልቁ ነው ልብ ውስጥ የገባችው። ናታን እንግዲህ በጣም ነው የመወዳት አትዳታን። ነገር ግን ያብ ደግሞ ጥምድ አድርጋ ይዛለች። አትዳታ ከያብ ጋራ ስትታይ በጣም ነው የሚጨንቃት ማለት ነው። እንግዲህ ምንም ማድረግ አይቻለም። ሰዎች እንደዚህ ናቸው ማለት ነው። የኔ ውድ ቤተሰቦች ዛሬ የመጣት ቪዲዮ ይህንን ይመስል ነበረ። በቀጣይ በአዲስ ነገር እስከምንገናኝ ድረስ ጨርቆዩልኝ። ሰላማችሁ ይብዛልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ያብ እንግዲህ የፍቅር ነገር ሆኖበት ነው እንጂ ክፋት ኖሮበት አደለም። ጸሐዬ እንግዲህ ከማን እንዳረገዘች ማወቅ አለብን። እንዴት እናርግ? በቃ ስትወለድ ልጇን እናስመረምራታለን በማለት እንግዲህ ለእናቷ እየተናገረች ነበር ማለት ነው። እንግዲህ እናትየው ደግሞ በጣም ተናዷት እንግዲህ በጣም ቅጥል ብሏታለች ማለት ነው። ቆይ አንቺ ምን አይነት ክፋት ነው ያለብሽ? የሷ ልጅ ደግሞ ማንን ይመስላል ልትይ ነው? ማንን ተጠራጥረሽ ነው ትላታለች ማለት ነው። ምን ይታወቃል? ማ አይታወቅም፣ ብቻ መስማት ማር ነው የእኛ ስራ አባ ማለት እንግዲህ፣ አሁንም ሌላ ነገር እየጠነጠነች ነው ማለት ነው። እንግዲህ ይሄ ድራማ በጣም የሚገርም ድራማ ነው። እጅግ በጣም አስተማሪ የሆነ ድራማ ነው። የኔ ውድ ቤተሰቦች አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ፣ በአዲስ ነገር እስክንገናኝ ድረስ ቻው ቆዩልኝ። ቪዲዮን ስታዩ ላይክ አድርጉልኝ። ከኛ የሚጎል ነገር የለም። መልካም ቆይታ። በአዲስ ቪዲዮ እስክንገናኝ ድረስ ሰላማችሁ ይብዛልኝ። ባይ ባይ።